ጤና ይስጥልን፣ እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ወደ ቀዳሚው ዜና ሳልፍ፣ ረመዷን ሙስሊሙ ማህበረሰብ ከሌላው ጊዜ በተለየ በጎ ተግባራትን የሚከውንበት ተግቶ ዱዓ የሚያደርግበትና በመንፈሳዊ እሴቶች የሚታነጽበት መሆኑን የሃይማኖት አባቶች ይናገራሉ። መጾም ከሚያስገኘው መንፈሳዊ እርካታ በተጨማሪ የሌሎችን ችግር ለመረዳት ከፍተኛ ትሩፋት እንዳለውም የኮምቦልቻ ከተማ እስልምና ምክር ቤት ሰብሳቢ ሻህ አህመድ አውል ገልጸዋል። አንተነ ጸጋዬ ተጨማሪ ዘገባ አለው። የረመዳን ወር ከሌሎች ወራቶች ሁሉ የተለየና ትልቅ ወር ነው። ሙስሊም ምእመናን ራሳቸውን የሚያነጹበት ወደ ፈጣሪያቸው የሚቃረቡበት ሃይማኖታዊ እውቀታቸውን የሚያሳድጉበት ወቅት መሆኑንም የሃይማኖት አባቶች ይናገራሉ። የኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ሰብሳቢ ሸህ አህመድ አወል ረመዳን አማኞች በቁርአን እውቀት አእምሯቸውን አበልጽገው በመንፈሳዊ እሴቶች ታድሰው የሚወጡበት ወር ነው ይላሉ። አላህን እንዲፈሩ ይላል ኩቲበ አለይኩም ሲያሙ ከማ ኩቲበ አለ በእናንተ ሙስሊም ወይ በሙሐመድ ኡማ ላይ ሰለላሁ ዐለይሂ ወሰለም ጾም ግዴታ ሆነ ባለፉ ኡማዎችም ላይ ግዴታ እንደሆነ ሁሉ ይልና አላማው ለአለኩም ተጠቁን አላህን ለፈሩ ዘንድ። ተቋም የሚባለው ነገር ደፍኒሽኑ ወይም ትርጉሙ ግዴታ መወጣትና የተከለከሉ ነገሮችን መራቅ ነው። ይሄ እንዲረጋገጥ ይላል። ይሄ በግልጽ የሚታይበት ወር ነው። ቁርአኑ በተግባር የሚታይበት ወር ነው። ሁልጊዜም ቢሆን ያው ይህ አህላቅ መቀጠል ነው ያለበት። በአጭሩ ግን ሙስሊሞች የኢማናቸውን ባጀት የሚይዙት ዙሆር ላይ ነው። ለአመቱ አመቱ ሙሉ ዛሬ ላይ የምናደርገው የመንፈስ ግንባታ አመቱን ያራምደናል። ሰዎች በመጾማቸው መንፈሳዊና ስነ ህይወታዊ ትሩፋቶችን እንደሚያገኙም ነው የኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ሰብሳቢ ሻህመድ አውል የሚናገሩት። ብዙ ትሩፋት ነው ያለው። የተወሰነ መጥቀስ እንጂ ትሩፋቱን በዚህ ባጭር ደቂቃ ተንትኖ አይጨረስም። ከትሩፋቶች ውስጥ አንዱ ብዙ ሰዎች አክላቃቸው ይስተካከላል፣ መንፈሳቸው ይስተካከላል። ለምን? ከወንጀል ስለሚቆጠቡ ምላሳቸውንም ሆነ በተግባራቸውን ስለሚቆጣጠሩ ማኔጅ ስለሚያደርጉ። ከመቼውም ጊዜ በላይ ሙስሊሞች ረመዳን ላይ አምሮባቸው መስጂድ ገብተው አላህ የሚፈልገውን ነገር ሲሰሩ እንዲሁም ወገኖቻቸውን ሲጠይቁ ይታያል። የመንፈስም የስጋም ጤና ይስተካከላል። ራስን ዝቅ አድርጎ ለፈጣሪ መገዛትን በረመዳን አብዝተን መተግበራችንን በሌሎች ወቅቶችም አጠናክረን መቀጠል አለብን ያሉት የኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ሰብሳቢ ሻህ አህመድ አወል፣ ማፍጠሪያ ሰዓት ደርሶ ከቤተሰብና ከወዳጆች ጋር ተሰባስቦ አብሮ ማፍጠር ራሱን የቻለ በጎ ማህበራዊ ሴት በመሆኑ በችግር ውስጥ ያሉ ወገኖችን ማሰብ እንደሚገባም አሳስበዋል። ብዙ ወገን መንገድ ላይ ያለበት ጎዳና ላይ የሚኖርበት ነውና እስከ ዛሬም እየሰራ ነው ቢሆንም አሁን ላይ ደግሞ የበለጠ አስፍተ ነው መቼም ቢሆን ወገኖችን የሰውን ልጅ አጠቃላይ መጠየቅ እንዳለበት አንድ ሰው ለራሱ ብቻ በልቶ ካደረ ጀነት እንደማያገኝ ጎረቤቱ መረቅ ሰርቶ ለጎረቤቱ ካላቀመሰ የጀነት ሽታ ሁሉ እንደማያገኝ ነው ኢስላም የሚያስተምረው እንደውም ነቢዩ ስለ ሰለም ስጋ በረዳችሁ ጊዜ ጥሩ ከማድረግ ልቅስ ማብዛት ላይ አተኩሩ ውሃ ጨምሩበት መረቁንና ለጎረቤቶቻችሁ እንዲደርስ አድርጉ ይላሉና ይሄ ሌላም ጊዜ ቢኖርም ረመዳን ላይ ግን የጎላ ይሆናል። ክርስቲያን ወገኖች እስላም ቤት መጥተው የሚያፈጥሩበት የሚበሉበት፣ ክርስቲያኖች አዘጋጅተው ማፍጠሪያ ጎረቤቶቻቸውን እንዲሁም ዘመዶቻቸውን የሚያስፈጥሩበት ተጨባጭ ነው ያለውና ይሄ እሴት ይሄ ማንነት በጣም መስፋት በጣም ማደግ ያለበት ነው። ለሌላውም አካባቢ ተምሳሌት መሆን የሚችል ነውና ይሄ ይሄ በስፋት የሚታይበት ወር ነው ረመዳን። ከፍተኛ የኢኮኖሚያዊ ፋይዳ ያላቸውን ፍራፍሬዎች ለማልማት ዝግጅት እያደረገ መሆኑን በደቡብ ወሎ ዞን የቃሉ ወረዳ ግብርና ጽሕፈት ቤት አስታወቀ። የሚተከሉ የፍራፍሬ ችግኞችን የጽድቀት ምጣኔ ለመጨመር በትኩረት እየሰራ መሆኑንም ጽሕፈት ቤቱ ገልጿል። አሊመር ዝርዝር አለው። በደቡብ ወሎ ዞን በአትክልትና ፍራፍሬ የመልማት እምቅ አቅም ካላቸው ወረዳዎች መካከል የቃሉ ወረዳ አንዱ ነው። የወረዳው ግብርና ጽህፈት ቤት በ25 ችግኝ ጣቢያዎች በየዓመቱ በርካታ የፍራፍሬ ችግኞችን በማዘጋጀትና በማሰራጨት የማህበረሰቡን ተጠቃሚነት ለማረጋገጥ ሲሰራ ቆይተዋል። በዚህ ዓመትም ኢኮኖሚያዊ ጠቀሜታ ያላቸው ችግኞችን በማዘጋጀት በወረዳው የተለያዩ አካባቢዎች ለመትከል የቅድመ ዝግጅት ስራዎችን እየሰሩ መሆኑን የቃሉ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አሊ ኢብራሂም ተናግረዋል። ወረዳ ደረጃ የፍራፍሬ ችግኝ ዝግጅት እያካሄድን ነው። በዚህ አመት የ2017 ማለት ነው። እቅዳችንም ዘጠና ሺህ አካባቢ ነው። ከዚህ ውስጥ ወደ አምስት የፍራፍሬ ችግኞች ናቸው። የመጀመሪያው ትልቁንም ድርሻ የሚወስደው ማንጎ ነው። ማንጎ ወደ ዘጠና ሺህ ችግኝ ያዘጋጀንበት ሂደት ነው ያለው። እንግዲህ ማንጎ የተሻሻሉ ዝርያ ወደ አራት አይነት ዝርያዎች አሉ። ሁለተኛ ድርሻ የሚወስደው አቮካዶ ነው። አቮካዶ በጣም ምርታማና የተሻለ ዝርያው ሀስ ነው። አርባ ሺውም አካባቢ የተዘጋጀበት ሂደት ነው ያለው። ሌላው ብርቱካን ነው። ብርቱካን ዋሽንግተን ናቫል አዘጋጅተናል። ሎሚ ተዘጋጅቷል። ቡና ሰባት አርባ አንድና ሰባት አስራ አራት የሚባሉ ዝርያዎች የተዘጋጁበት ሂደት ነው ያለው። ተፋሰስን መሰረት ተደርጎ ከስራ ዕድል ፈጠራ ጋር ተያይዞ እየተሰራበት ሂደት ነው ያለው። በወረዳው ለሚተከሉ የፍራፍሬ ችግኞች የጉድጓድ ዝግጅት ሳይንሳዊ አሰራሩን ተከትሎ እየተሰራ ነው ያሉት አቶ አሊ የአርሶ አደሮችን ገቢ ማሳደግ የሚያስችሉና በአጭር ጊዜ ምርት የሚሰጡ የፍራፍሬ ችግኞችን ለመትከል ቦታ መለየታቸውን ነው የገለጹት። በዋናነት ከአርሶ አደሮች ማሳጋ በክላስተር ና ተፋሰስን ቤዝ ያደረገ የቅድመ ዝግጅት ስራ የክላስተር እይታና የችግኝ ጉድጓድ ጉድጓድ የማዘጋጀቱና በችግኝ ጉድጓድ ውስጥ መሟላት ያለባቸው የኮምፖስትና ኦርጋኒክ የሆኑ ፈርትላይዘርስ ዝግጅት እየተካሄደበት ነው ያለው። ዘንድሮ ከወትሮ ሻል ባለና ሰፋ ባለ መልኩ በጥራትም በስፋትም የፍራፍሬ ችግኞችን በማልማት ደረጃ አርሶ አደራችንን በተለይ ገቢ የማስገኛ ተግባራቱን ከፍ ለማድረግ ታስቦ እየተሰራበት ያለበት ሂደት ነው ያለው። በተለይ ፓፓይም ጋራ ሬድሌድ የሚባለው በስድስት ወር ምርት የሚሰጥ በእኛ አካባቢ ብቻ ሳይሆን ከሌሎች ፕሮጀክቶች ልምድ በመውሰድ ወደ አምስት ሄክታር አካባቢ በክላስተር እንዲለማ አርሶ አደሮቹንም የክላስተር እይታውንም በቅድመ ዝግጅት የተከወነበት ተግባር ነው ያለው። ዘንድሮ የፍራፍሬ ችግኝ በተሳካና ለሌሎችም አካባቢ ልምድ ሊወሰድበት በሚችል ደረጃ በቅድመ ዝግጅት እየከወነ ነው ያለ ነው የሚተከሉ የፍራፍሬ ችግኞችን የጽድቀት ምጣኔ ለመጨመር ከፍተኛ ትኩረት መሰጠቱን ያነሱት ኃላፊው ለወረዳው ፍጆታ ከሚውለው ችግኝ በተጨማሪ ሌሎች አካባቢዎችን ታሳቢ በማድረግ በርካታ የፍራፍሬ ችግኞችን አዘጋጅተናልን ብለዋል። እስከዛሬ ከነበሩ መልካም ልምዶች በመነሳት ያሉ ክፍተቶችን ደግሞ በማስተካከል ረገድ የ2017 ችግኝ በጽድቀትም በጥራትም በዝርያም ወይም በቫራይቲም ሰፋ ባለመልኩ ክላስተርን ቤዝ ያደረገ ስራዎች እየተከናወኑ ነው ያሉት መልካም እንቅስቃሴ እያደረግን ነው ያለ ነው የሚል ሀሳብ ነው ያለ። ሌሎችንም የእኛን አካባቢ በተለይ ደቡብ ወሎ ዞን ያሉ ወረዳዎችን ታሳቢ በማድረግና በፍራፍሬ ችግኝ ለመልማት ፖቴንሻል ያላቸውን ወረዳዎች መሰረት አድርገን 150 ሺህ ችግኝ አካባቢ ያዘጋጀንበት ሂደት ነው ያለው። እንግዲህ ከተለያዩ ዝርያዎች እኛ ብንጠቀም ከ50 የበለጠ ችግኝ አንጠቀም። አንድ መቶ ሺና ከዛ በላይ የሚሆነው ችግኝ በሌሎች አካባቢዎች ያሉ ወረዳዎች አጉራባችም ሆነ የደቡብ ወሎ ዞን ወረዳዎች ለዚህ ልማት ፖቴንሻል የሆኑ ለሌሎቹም እድል በሚሰጥ መልኩ ችግኝ በበቂ ሁኔታ አፍልተናል የሚል ሀሳብ ነው ያለን። የኢኮኖሚ አቅምንና ማህበራዊ ሁኔታን ያገናዘበ የቤተሰብ ምጣኔ መጠቀም እንደሚገባ የጤና ባለሙያዎች ይመክራሉ። የቤተሰብ ምጣኔን መቼና እንዴት መተግበር እንደሚገባ ባልደረባችን ሕይወት አስማማው በኢትዮጵያ ቤተሰብ መምሪያ ደሴ ማዕከል የቤተሰብ እቅድ ባለሙያ ጋር ቆይታ አድርጋለች። አብረን እንከታተል ጥንዶች ወይም ግለሰቦች የቤተሰብ እቅድ አገልግሎት በመጠቀም መቼ ልጅ ይኑረን እና ስንት ልጆች እንውለድ በማለት ውልደትን በእቅድና ፕሮግራም የሚመሩበት የቤተሰብ እቅድ ይባላል። እቅዱም ለአጭር ወይም ለረጅም ጊዜ ተግባራዊ ሊሆን ይችላል። በኢትዮጵያ ቤተሰብ መምሪያ ደሴ ማዕከል የምክር አገልግሎት ሲሰጡ ያገኘናቸው ሲስተር ሙሉ ወርቅ አስረስ የአገልግሎት ተጠቃሚ በርካታ ቢሆንም በቂ አለመሆኑን ያነሳሉ። እንደኛ ተጠቃሚዎች አሉ፣ ግን በቂ ነው ወይ የሚለው ላይ ስንሄድ ገና ነው። አሁንም በተለይ ደግሞ ሰው ምንድን ነው አይምሮ ውስጥ ያለው የአጭር ጊዜ ነው። ረጅም ጊዜ መውለድ አይፈልጉም። እረ ኔ ከአምስት ዓመት ስድስት ዓመት በኋላ ይሉሻል፣ ወይ ደግሞ መውለድ ማንፈልግም ይሉሻል። ግን የሚፈልጉት የአጭር ጊዜ ነው። ዲፖ በተለይ ይሄ በመርፌ መልክ የሚሰጠው ለሶስት ወር የሚያገለግለው እሱ ላይ ነው። በቃ ሰው እንትን ያለው እና የሚጠቀማቸውን መከላከያዎች በደንብ ለይቶ አላወቀም። እዚህ ላይ ገና ይሄ አዌርነስ ክሪኤሽን የሚባለው እሱ ያስፈልጋል። ውሳኔ ወይ እራስሽ እኛ በአንቺ ህይወት ውስጥ ገብተን አልመስልም። ግን ትክክለኛ የሆነ መረጃ አግኝተሽ ትክክለኛ ውሳኔ እንድትወስኝ ነው። እኛ የቤተሰብ ምጣኔ የእናትን ሞት መቀነስ ጨምሮ ዘርፈ ብዙ ጠቀሜታ እንዳለው ያነሱ ሲስተር ሙሉ ወርቅ ዜጎች የወሊድ ምጣኔያቸውን በእቅድ እንዲመሩም የግንዛቤ ፈጠራ እየተሰራ ነው ብለዋል። አንድ ክሊያንት ስትመጣ መጀመሪያ የመጣችበት ምክንያት ትጠይቂያታለሽ። ምክንያቱም ከነገረችሽ በኋላ ለወሊድ መከላከያ ነው የመጣሁት ካለች ደግሞ ያላትን እውቀት መጀመሪያ ትጠይቂያታለች ምን ያክል ታውቃለች የሚለውን ትጠይቅያለሽ። ከዛ በመነሳት እኛ ያሉትን ወሊድ መከላከያዎችን በደንብ ነው የምንነግራት፣ አይደለም የመጣችበትን ይቅርና ሌሎችንም ሰርቪሶች ኢንተግሬት አድርገን አቀናጅታ እንድትወስድ ጥሩ የሆነ ካውንስሊንግ ወይም ደግሞ የምክክር አገልግሎት እንሰጣለን። አገልግሎቱን በመጠቀም ረገድ የሚስተዋሉ ችግሮች መኖራቸውን ያነሱት ባለሙያዋ ጤናማ የአኗኗር ዘይቤና የኑሮ ጥራትን ከፍ ለማድረግ የቤተሰብ እቅድ አገልግሎት መጠቀም አስፈላጊ መሆኑን ይመክራሉ። አንድ ልጅ ወልዳ በመካከል ጋፕን ፈጥራ ከዛ በኋላ ደግሞ ቀስ ብላ ምትወልድ እናትና ዝም ብላ በየአመቱ በየሁለት አመቱ እየወለደች እየወለደች አምስት ስድስት ያላት እናት የጤናቸው ሁኔታ በፍጹም አይገናኝም። ያከታትለን የምንወልድ ከሆነ የተወለደው ልጅ በቂ የሆነ እንክብካቤ ሳያገኝ የቤተሰብ ፍቅር የናጡት እነዚህን ነገሮች ሳያገኝ ሌላው ሲመጣ ይሄኛው ብዙ ጊዜ አይተሽ ከሆነ ቀድሞ የተወለደው ሳይሆን አዲስ ወደ መጣው ነው ፍቅራችንም እንክብካቤውም ሙሉ ለሙሉ የሚሄደው ያ ደግሞ ይሄኛውን ይጎዳል። ሁለት ልጅ ያለው ቤተሰብ እና ስድስት ልጅ ያለው ቤተሰብ ትኩረት ሰጥቶ ልጆቹን ተንከባክቦ ለነገ ከነገ ወዲያ ብቁ የሆነ ዜጋ እንዲሆኑ ማድረግ የሚችለው የትኛው ነው ስንል መጥ የመካንነት ችግር ያለባቸውን ግለሰቦች ወይም ጥንዶች ችግራቸው ተለይቶ በሕክምና እንዲወልዱ ማድረግ አንዱ የቤተሰብ ምጣኔ አገልግሎት እንደሆነም ይገለጻል። የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።